አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ ቤተሰቦቼ እንደት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ ማለት ነው ጓደኞቼ። በነገራችን ላይ ዛሬ ተመ የመጣሁት በነገራችን ላይ በሀዋ ትናንትና የሰራሁት ቪዲዮ ላይ አባቷ ሞቶባት ነው እንደዚህ እንደዚህ ላላችሁኝ፣ እኔ ደግሞ እየቀለድኩ አይደለም። ወላሂ እየቀለድኩ አይደለም ማለት ነው። ምክንያቱም ወላሂ በጣም ዋንጅቴን የበላችሁ የሀቂቃ ማለት ነው። ምክንያቱም ወይኔ ያኔ በምን በማይቀለደው አንድ አይነት አባትና እናት አንድ አይነት ፕሌን የሚሳሳላቸው ናቸውእና ከዚህተኛ ሆኖ አላውቅም። በነገራችን ላይ የአባት ሞትና የእግር እሳት እያደር ነው የሚያቃጥለው ይባላልና ስለዚህ እንግዲህ ያላሱ ይስጣት ንስጣት በነገራችን ላይ ማለት ነው። ግን እኔ እየቀለድኩ አይደለም፣ ወላሂ እየቀለድኩ አይደለም። እኔ ስለምስቅ ብዙዎቻችሁ እንድምቀልድ ነው የምታውቆት፣ ወላሂ ላዚ ማለት ነው። እኔ ብዙ ጊዜ እያከፋኝ እያለቀስኩ ራሱ ስቃለሁ፣ ጥሎብኝ ማለት ነው። ሲፈጥረኝ ሳቂ ነው ያለኝ፣ ምንም ማድረግ አልችልም። በቃ እኔ ጋር እኮ ቀልድና ምር ራሱ መለየት አልተቻለም፣ እውነት ለመናገር ማለት ነው። ምክንያቱም መሳፍ ነው ስራዬ እኔ ከፍቶ ሻቃኖ እየተባልኩት እውነት ለመናገር ማለት ነው። ከፍቶ ሻቃኖ ያላችሁ ቤ ጊዜ ያላችሁ ወላላዚ ማለት ነው። ምክንያቱም አንዳንድ ጊዜ መከፋታችንን ለመደበቅ በሳቃችን የሸፍነዋለን። እውነት ለመናገር ማለት ነው። ማንኛውም ሰው በዚች ምድር ላይ ያለ የማይከፋው ሰው የለም። ሁሉም የራሱ የሆነ ሁሉም የራሱ የሆነ ቁስ ስላለው እንደሞት ባይከፋም ግን ሁላችንም የራሳችን እንትን አለን። ገባችኋ? የራሳችን ቁስል አለ፣ የራሳችን እንደገና ደግሞ ለሰው ማይነገር ልክ ሀዋ እንዳለችው ለሰው ማይነገር ስንት እና ስንት ነገር አለ። በነገራችን ላይ ማለት ነው እናንተ የምታዩት ፊዚካሊ ዝም መተመሰቃችንን መጫወታችንን የሚሆናል የምታዩት ማለት ነው፣ ግን በስተጀርባችን ብዙ ችግር፣ ብዙ ብዙ ሀሳብ አለ እና አሁን እኔ ብዙ ጊዜ ስስቅ በቃ ምንም ችግር እንደሌለብኝ፣ በቃ ምንም ሀሳብ እንደሌለብኝ ምናምን ትቆጥሩኝ፣ የሆናን አይታወቅም እያላችሁኝም ነው ሀዩ ከፍቶሻል እንደምናምን ትኛላችሁ። አዎ ከፍቶኛል። ቀን እንደውም እንዴት የሚከፋ ሰው የለም እውነት ለመናገር ማለት ነው። እኔ ያልኩት ምንድነው ሀዋን ልላት የፈለኩት ምንድነው ለምን ከፋሽ? ለምን አሳዝናኛል። በጣም አንጀቴን በልተዋልሽ። ለምን አንዳንድ ጊዜ ሲከፋችሁ የሆነ የምተነፍሱበት ተነፍሱበት ያስፈልጋችኋል ልክ ጉለ ጓደኛ ብታወራችሁ ብሎ የሆነ ከል ጊዜ ግን፣ ጓደኛ የለም ጉደኛ ነው እንጂ በዛ ጓደኛ የለም። እውነት ለመናገር ማለት ነው። ችግራችሁን ደግሞ የሚሰማችሁ የእናንተ ችግር ሰምቶ ሌላ ቦታ ሄዶ የሚደሰኩርላችሁ ሳይሆን ችግራችሁን ሰምቶ የሚያዝንላችሁ ሳያስፈልጋችኋል። በጠቅላላ አዳማጭ ያስፈልጋ ነው ለህል አዚም ነው ላችሁ እና ሳውዲ አረቢያ እኛ ቤት አይደለም ደግሞ የምንሰራው ምናምን ላላችሁ እናንተ ኮሪያል እያስቆጠራችሁ ነው የወደፊት ተስፋ እያቀዳችሁ ለዛ ዱባይ ታመጫታለሽ? ሁ ለላዚ መምጣት ከፈለገች አመጣታለሁ። ምን ችግር አለው? መምጣት ከፈለገች አመጣታለሁ። ምን ችግር አለው? ደግሞ ይሄ ሰርታ ለመከፍል ነገር ደግሞ ምን ችግር አለው? ስለዚህ ይሄ ማንጣት ይሄ ብዙም የሚደንቅ ነገር አይደለም። ስራችሁ ነው። ስለዚህ ብዙም የሚደንቅ ነገር ምናምን አይደለም። በነገራችን ላይ ማንጣት ማለት ነው። ስለዚህ እኔ አምጪ ካለችኝ አሁንም አመጣታለሁ። አለቀም ግን ከምንም በላይ መቼም የማይታየን ነገር ኢትዮጵያ ስንቀመጥ መቼም የማይታየን ነገር ተጋርዶ የማይታየ ነገር ምን እንደው ተቃላችሁ፣ አንደኛ አልሐምዱሊላ ልንል የሚገባል። ከልጆቻችን ጋር መዋል ማደሩ፣ ልጆቻችን መንከባከቡ በትልቅ ትልቅ እኛ የማይታየን ትልቅ ስጦታና ትልቅ እድል ነው። ልጆቻችን ጋር አብረን የምናሳልፋቸው ጊዜያቶች እያንዳንዳቸው፣ እነሱ በሚፈልጉብን ሰዓት ግጎልናቸው መሆን በራሱ ትልቅ ነገር ነው። ከዚህ በላይ እድል ምንም ነገር የለም ወላሂ። ስለዚህ እኛ ግን ተገልጾ አይታየንም፣ አብረን ስላለን። እኔ አሁን እያንዳንዷን ልጆች ጋር ያሳለፍኩባቸውን ቀናቶች እያንዳንዱን ነገር ሳስብ ማለት ነው፣ አሁን እኔ በማስፈልግባቸው ሰዓት እኔ ወደዚህ ሀገር መተው፣ ስለዚህ ልጆቼ ያኔ ምን ያክል እኔ እንደማስፈልጋቸው እዚህ ቦታ ላይ ሆኜ የማየው ማለት ነው፣ የሚታየኝ እንደዛ ሲሆኑ። ስለዚህ እኔ ሐዋን የበታችሽን እያየሽ ማነው የበላይሽን እያየሽ ማማረር ሳይሆን የቤታችሽን እያየሽ አመስገኝ። ቢያንስ ከልጆች ጋር ደስተኛ ሆነሽ የምንኖርበትን ነገር እያየን ነው። ምንም ደግሞ እዚህ የምንስቀው የምንጫወተው አስር ደቂቃ ወይም ደግሞ ሰላሳ ደቂቃ ሊሆን ይችላል። የምናውቀው ታሪክ ይለናል። ላክን ግን የምናየው ነገር ቢኖር ከልጅ ጋብረሽ ማሳለፍሽ በራሱ ከልጅሽ ጋብረሽ መጫወትሽ፣ ማምሸትሽ፣ በሚፈልጉብሽ ሰዓት ከጎናቸው መሆንሽ፣ ሰርተሽ መመገብሽ፣ ልጆችን መንከባከብሽ ትልቅ ነገር ነው። ግን እኛ አይታየንም፣ ይጋረድብናል። እንደዚህ እንደዚህ አይነት ነገር ሲያልፍ ነው የምናውቀው ማለት ነው። እና ይህን ለማለት ነው እኔ ማለት ነው። ጓደኞቼ፣ ለማንኛውም የማንንም ችግር ማንም አያውቅም፣ እና አላህ ስብሃነው ተዓላ ብቻ ስለሆነ የሚያውቀው አላህ ለችግራችን መፍትሄ ይስጣል። በቃ ይህን መለያየት ምናምን አይደለም። እኔ መጣች ብትሰራም በነገራችን ላይ ስዴት ለማንኛውም ሰው አለመኝም ኒንጃ ከቱም የወለዳቸው ልጆ የወለዳቸው ሰዎች ወልዶ ልጅን ጥሮ ወደ ስደት እንደገና መለወጥ የሚባል ነገር አለ። እና ያንን ነገር አስባችሁ ከሆነ አተሳሰብ አላሁ ስብሃነው ተዓላ መለወጫችንን በሀገራችን ያደርግል። ከልጆቻችሁ አይለያችሁ። እኛ ተለይተናል። የተለየ ነውን ደግሞ አን ያገናኛል። በቃ ይሄ ነው ይሄ እንትኔ ማለት ነው። ላኪን ግን እኔ መረዳት ያለባችሁ ነገር ጓደኞቼ፣ በሳቄ ውስጥ እንደዚህ እንደዚህ እምባይ እየፈሰሰ ማለት ነው እንደዚህ እምባይ እምባይ እንደዚህ እየፈሰሰ ስቃለሁ። ምን ይደረጋል? አብሮ ስጦታ የተሰጠ ነገር እኮ ጓደኞቼ ምንም የማይቀየር ነገር ማለት ነው። እኔ ልፍቀው ወደ ራሱ የማይፋቅ ነገር ነው። እና ለማንኛውም እየቀለድኩ እንዳልሆነ እየነገርኳቸው ነው ጓደኞቼ። ሰላማቸው ይዛ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ ወዳቸዋለሁ። አውየም ደግሞ አላ መጽናናት ሊስጥሸን ይህት፣ አላ ሶብሮ ከልጆች ጋር አላ ሰላም ያድርገሸን ይህት ደግሞ አርቀች ስታስቤ